ሰላም ሰላም ሰላም ለእናንተ ይሁን። የስንዱ ቻናል ተከታታዮች የቤተሰቦች ሰላማችሁ ብዝዝት ይበልልኝ። በዓለም ዳርቻ ያላችሁ ሁላችሁንም ሰላም ብያለሁኝ። ዛሬ የማዘጋጅላችሁ የተልባ ጁስ ነው የማዘጋጀው፣ የተልባ ጭማቂ ማለት ነው። ተልባን እንዴት በዚህ መልኩ ወተት በመሰለ እንዴት አድርገን እንደምናዘጋጀው አሳያችኋለሁ ማለት ነው። የሚያስፈልገን ያው ተልባ ያስፈልገናል፣ ቴምር ያስፈልገናል። ተልባችንን በዚህ መልኩ እንቆላዋለን ማለት ነው። በጣም ሳይጠቁር በጣምም ነጭ ሳይሆን በመካከለኛ አድርገን በደንብ እንቆላዋለን ማለት ነው። ተልባ ልላችሁ የምፈልገው ተልባ በጣም በጣም ብዙ ጠቀሜታ በጣም ብዙ ብዙ ጠቀሜታ አለው። በሀገራችንም በጣም ተፈላጊ የሆነ የቅባት እህል ነው። በጣም ተፈላጊ ቆንጆ የሆነ ለብዙ ነገር የሚጠቀሙት እናቶቻችን ማለት ነው እና እኔ ግን ብዙ ጊዜ እንደዚህ ተጠቅሜ አላቅም። አሁን በስደት ላይ ነው። ጥቅሙንም በጣም እንደሚጠቅም ያወቅሁት ምክንያቱም ለጎጎግ ስለሚል በጣም ብዙ አይመቸኝም የነበረው አሁን ግን በጣም በጣም ጠቃሚ ለጤናችን ለውበታችን፣ ለሁሉ ነገር ጠቃሚ ሆኖ ነው ያገኘሁት። እና እኔ ለራሴ የሞከርኩትን ነው ለእናንተ አሁን ማካፍላችሁ። እኔ እንግዲህ ሰባት ወር ስምንት ወር ሆነኛል። ከዛ በፊት ግን በእውነት አልዋሽም አልመገብም የነበርኩት እና በጣም በጣም በጣም ለውጥ ያገኘሁበት ነገር ነው። ጨጓራ ላለባችሁ፣ ጨጓራችሁ ለሚያማችሁ ልጆች በጣም ፍቱን መድኃኒት ነው። ከዛ ባለፈ ደግሞ ድርቀት ላለብን ሆዳችን በጣም ድርቀት ለሚያጠቃን እዚህ አረብ ሀገር ለምንኖር ለድርቀት ማለት ቆመን ስለምንውሉ ውሃ በብዛት ስለማንጠጣ፣ በጣም ብዙ ልጆች ድርቀት ያጋጥመናል፣ የአንጀት ቁስለት ያጋጥመናል እና እኔ ለራሴ የተጠቀመ የተጠቀምኩበትን ማለት የጠቀመኝ ነው ማካፍላችሁ። በጣም በጣም ጭጓራዬን ያመኝ ነበረ። የአንጀት ቁስለት ራሱ ነበረኝ በድርቀት የተነሳ ማለት ነው። እና አሁን ግን በጣም ለውጥ አግኝቼበታለሁ። በእንደዚህ መልክ እጠቀማለሁ እጠጣለሁ ማለት ነው። ሁልጊዜ ሳይሆን በሳምንት ሶስቴ እጠጣለሁ፣ በሳምንት ሁለቴ እጠጣለሁ፣ እንደተመቸኝ ማለት ነው። አዘገጃጀቱ በጣም ቀላል ነው፣ እንደነገርኳችሁ ነው። ከዛ በተረፈ ደግሞ ቦርጭ ራሱ ቦርጭ ላለብን ልጆች ራሱ የእውነት እመኑ ይሸንቀጥ ነው የሚያደርገው፣ ቦርጭ ራሱ ያጠፋል፣ ያጠፋል ቦርጭ ራሱ። ይሄን አዘጋጅታችሁ አድራችሁ ጥዋትም ተነስታችሁ ማዘጋጀት ትችላላችሁ። እንደተነሳችሁት ቴምርና ይሄንን በደንብ በከላጥ መትታችሁ ማለት ነው። እንደሚበቃችሁ ለክታችሁ በከላጥ ከመታችሁ በኋላ በማሽን ማለት ነው፣ በዛ መትታችሁ እስከሚጠልላችሁ ስራችሁን ትሰራላችሁ። ተላጃ ውስጥ አስቀምጣችሁ ፍሪጅ ውስጥ ታረጉትና በረድ ስተሚል ተጠብቁታላችሁ። ወዲያው ተነስተን ቁርስ ስለማንበላ ማለት ነው። አሁን በብዛት ኔስካፌ እንጠጣለን፣ ቡና እንጠጣለን። በባዶ ሆዳችን እንደዚህ ጠጥተን ነው ስራ የምንሰራው በብዛት ማለት ነው። ቁርስ አንደፍርም ወደ ስራ ስለምንሮጥ ማለት ነው። ግን ይሄን ጠዋት ተነስታችሁ ቀዝቃዛም ቢሆን ጠጥተሽ ይሄን ስራ ብትጀምሩ ማለት ነው፣ አንደኛ ጉልበት ነው የሚሆናችሁ። ቴምሩ እራሱ ጉልበት ነው። ተልባም እንደዛ በጣም ጥቅም አለው እና እህቶቼ እየሰራችሁ እንድትጠቀሙ ነው ምክሬን የማካፍላችሁ። ሰርታችሁ ተጠቀሙ፣ ይጠቅማችኋል። ተልባ ከቤታችሁ ግዙ፣ በራሳችሁ ገዝታችሁ አንድ ኪሎ ብትገዙ ብዙ ቀን ትጠቀሙበታላችሁ። ትንሽ ነው የሚያስፈልገው እና በዚህ መልኩ እያዘጋጃችሁ ጠጡ። ፊታችሁ ራሱ ወዛችሁ ምልስ ነው የሚለው ሰውነታችን ደግሞ እዚህ ውስጣችን ቆሻሻ ያለውን ነገር ደግሞ ይዞልን ነው የሚወጣው። ቆሻሻ ያለ ነገር ሆዳችን ላይ ቦርጭ ያለን እንደዚህ ይቀንሳል እና በጣም ቆንጆ ነው። ያው ቦርጭ በእርግጥ ስኳር ካለው ነገር መራቅ ነው። አብዛኛውን ነገር በስኳር እና ሩዝ ደግሞ እራታ ለመብላት ያው አረብ ሀገር ያለን ልጆች ማለት ነው እና በዛ ተጨማሪ አገዛ ያደርጋል እንጂ ሙሉ ለሙሉ ያጠፋል ማለት አይደለም። እና በዚህ መልኩ ባዘጋጀሁት ፈጭቼ ሁሉን ነገር አዘጋጅቼው በዚህ መልኩ በማጥለያ አጠለዋለሁ ምክንያቱም እኔ እንትኑን ይሄ ገለባውን አልፈልገውም። ግን ገለባው ራሱ ጥቅም አለው። እስከነ ገለባው ብንጠጣው ራሱ ይጠቅመናል። ስንፈጨው ላማርገን ፈጭተን ገለባውንም አብረን ብንጠጣው ጠቀሜታ አለው። እንደውም ጥቅም ያለው እዛ ላይ ነው እና እኔ ግን በዚህ መልክ ነው የማዘጋጀው ሳዘጋጅ ሁልጊዜ አሁን ለነገር ከሆነ ዛሬ አዘጋጅቼ ፍርጄ ውስጥ አሳድረዋለሁ ጠዋት ተነስቼ ጠጣለሁ ማለት ነው እና በጣም ነው የሚጠቅመን ተጠቅሙበት ቶቼ እና በዚህ መልክ ሰርታችሁ መጠቀም ትችላላችሁ ብዬ ነው ማካፈላችሁ። ከጠቀመኝ ነው ለራሴ የተጠቀምኩበትን ነገር ነው ለእናንተ ይዤላችሁ የመጣሁት። እመኑን ተጠቀሙት። በዓለም ዳርቻ ያላችሁ ለሁላችሁም የሚጠቅም ነው። ያው ለማያውቅ ብዙ ሰው ያቃል፣ የዚህን ጥቅም ብዙ ሰዎች እናውቃለን። የማያውቁ ደግሞ በጣም ብዙ ልጆች አሉና ለማያውቁት ይጠቅማል በሚል ነው ያው በቃ ተዘጋጅቷል፣ ደርሷል። በዚህ መልክ እንግዲህ መጠጣት ነው የቀረው። ይሄን ይመስላል። ሰርታችሁ ተጠቀሙ፣ ሰርታችሁ ጠጡ። በጣም ቆንጆ ውህድ ነው። ለጤናችን፣ ለውበታችን፣ ለሁሉ ነገር ይጠቅመናል። በጣም አስፈላጊ ከቤታችን መጥፋት የሌለበት ነገር ነው ብዬ ላለው። ሰላማችሁ ብዝዝት ይበልልኝ። ሰላም